ሰላም ጤና ስጥልን። የዕለቱን ዜና ይዘን ቀርበናል። በአቃቂ ቃሊቲ ክፍለ ከተማ ወረዳ ሰባት አስተዳደር ከጥገኝነት ወደ አምራችነት በሚል መሪ ቃል ሶስተኛ ዙር የከተማ ልማታዊ ሴፍትኔት የማስጀመሪያ ፕሮግራም ተካሄደ። ፕሮግራሙን በንግግር የከፈቱት የወረዳ ሰባት ዋና ስራ አስፈጻሚ አቶ ነጻነት የያዛቸው ለሶስተኛ ዙር የሚደረገው የሰሪ የኃይል ስራ ማስጀመሪያ መርሃ ግብር ከዚህ ቀደም ከተከናወኑት ፕሮግራሞች በላቀ ሁኔታ የሚመራና ተጠቃሚዎች ውጤታማ ስራ መስራት እንዳለባቸው አሳስበዋል። የዕለቱ የክብር እንግዳ የአቃቃሊ ክፍለ ከተማ ፐብሊክ ሰርቪስ እና ሰው ሀብት ልማት ጽህፈት ቤት ኃላፊ አቶ አንዳርጌ ውበቱ የፕሮግራሙ ተጠቃሚዎች ከተረጅነት ወደ ምርታማነት የምናደርገውን ጉዞ የሚያግዙ ተግባር እንደመሆኑ መጠን ሁሉም በባለቤትነት መስራት ያስፈልገዋል ብለዋል። አያይዘውም ከተማችንን ውብ ጽዱና ማራኪ ከማድረግ አንጻር የማይተካ ሚና እንዳላቸው አሳስበዋል። በመጨረሻም የወረዳ ሰባት ምክትል ስራ አስፈፃሚና የስራና ክህሎት ጽህፈት ቤት ኃላፊ ማስጀመሪያ መርሃ ግብሩን ከክብር እንግዶች ጋር በመሆን በይፋ አስጀምረዋል። ዘገባው የወረዳ ሰባት ኮሚኒኬሽን ጽህፈት ቤት ነው።